ያ ሰራተኛ ነኝ፣ ባለትዳር ነኝ። ያው ቅድም ስላቋረጡ አቋረጡ ይኖራሴን ሳላስተዋውቅ ብዙም አይደለም ረዥም ነኝ። ያ መልከ መልካም ጥሩ ጸባይ ያለኝ ተግባቢ ሰው ነው። የሚገርማችሁ ነገር ለማንኛውም ለማታ ማማፊሽካ ትባላለች። እሺ፣ ይ መከረች። እሺ፣ ስሜ ማፊሽካ ይባላል። እሷ ሽሯዋ ከተሰረቀ ጀምሮ ከቀልቧም አይደለችም። ሊያ ኦኬ ምንድን ነው ጥያቄያችሁን? አሁን አንድ በአንድ በአንዴ ሳይሆን መቶ ሺህ ሊገባ ስለሆነ አንድ አንድ አንድ ኖ ሶስት ጥያቄ አንድ ማን ይጀምራል? ጓል ትጀምር። ጠይቄ ጥያቄ ሳትመልሽ እንዴት ነው ሌላ ጊዜ የምንጠይቅ? ጠይቅ፣ እያጠየቁሽ መልአይዘዌ አንድ ጥያቄ በአንድ ጊዜ ሳይሆን ከየትኛው መጠየቅ ማለት ኃይለኛውን ሳይሆን ቀስ እያረግሽ እያገባባሽ ብጠይኝ መልሱን መልሳል። ማለት ፋኒ ጂጂ ኪያን ሲደፍራት አንቺ እዛ ነበርሽ ወይ? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። እኔ ቆይ አንዴ ሰው ላመስግን። ቤታዬ ቴንኪዩ። ጊፍት የሰጣችሁን ሰዎች ታብታብ እና ሼር በማድረግ ለብዙ ሰው እንዲደርስ እንድታረጉ እንፈልጋለን። ቴንኪዩ። እኔ እዛ አልነበርኩ፣ እዛ አልነበርኩ። ተመልሷል። ታዲያ እንዴት አውቀሽ ነው? ኩይን ታውቃለች የተባልሽው ምኑን ነው የምታውቂው ታዲያ? ዌል እስካሁን ድረስ ልመልስ የማልችለው ምን አለ መሰላችሁ፣ ለጠቅላላ ወሬኞች ስለሆናችሁ ነው እንጂ እንደዚህ ተሰብስባችሁ ለፈጣሪ ሰላምን ብላችሁ ብትጠይቁ፣ አገራችሁን አለም አለምን ሁሉ ሰላም ታመጡለት አላችሁ። ለወሬ እንደዚህ ከምትጠራቀሙ ለስራ ብትጠራቀሙ ባይነ ለስራ፣ ለጸሎት፣ ለመልካም ነገር እንዲህ ብትሰበሰቡ ይጠቅማቸዋል። እውነቴ ነው የምላችሁ። ከወሬ የምታመጡት ነገርም ስለሌለ ለእናንተም የሚጠቅማችሁ ነው። ገብቷችኋል? ለወሬ ከመሰብሰብ ለወሬ ከመጠራቀም ምድረ ከእርሳ አላቃችሁ አላቃችሁ። እኔ ስታስቡት ዝም ብዬ ወሬ ያወራለሁ ብላችሁ ታስባላችሁ። እኔ እኮ የልጆች እናት አይደለ? ለጸሎት፣ ለመልካም ነገር እንዲሰብሰብ በጠርቅም ብትሉ ጥሩ ነው። ሰክራ ነው። አሁን አረቄ እየጠጣች ስለሆነ ሰክራ ነው የምትሰድባችሁ። ወደ ጥያቄ ኩይን። ይቅርታ ጋ ስጠጣ የማደርገውን አላውቅም። ሶሪ ጠጥቼ ነው የምታዩት። ምን አልሽ ፋሲክ? ሊያሸው የጠየቀችው ጥያቄ ምንች ምን ነበር የጠየቀችኝ? አልሰማሁም። ልጇን ልታስተኛ አብራተኛቸው። አረቄ እየጠጣች ነው አንዳንዴ ስትናገራችሁ ምንም እንዳይመስላችሁ። ሶሪ፣ ካይስ ግን እኔ አንድ ነገር ልንገራችሁ። እንደው የእውነት የእውነት እኔ ስለ እውነት ለመናገር በአጭር ቪዲዮ ነው እንጂ መናገር የምፈልገው በእንደዚህ አይደለም የምናገረው። ገብታችኋል። በእንደዚህ አይደለም። አንደኛ ከሰማችሁኝ ለመልካም ነገር ተሰብሰቡ ሎሪ አገርንም ህዝብንም ሰላም የነሳችሁት ግር ስለምትወዱ ጣም አልገባንም። ማለት አንቺ መስካሪ አደለሽም ማለት ነው አላየሽም ማለት ነው። እውነታው እኮ አሁን እዚህ ያላችሁ በአጠቃላይ ኩሊያ ቦታው ላይ የለችም፣ ወሬው ላይ የለችም። አለቀ። ፊሽካ ስለምትነፋ ዝምብላ ፊሽካ ትነፋለች ተብላ ነው ነገሩ የሚያሳየው፣ የወሬ ጥማት ነው። ተሳድቦ ይሄዳል ይባላል። አሁን ተጠርቶ ተነግሮን የመጣ ነው ባይዘወኛ ለስራችንም ለወሬያችንም። ምክንያቱም ማስረጃ ሲሰጠን ማስረጃ ወዳለበት ቦታ መተን ጥያቄ መጠየቅ መብት አለን። እንደ ሀይ ይሄ ወሬ ምን አለ መሰላችሁ ጋይስ ባርባራ ባርባራ ማለት ነው ታውቃታላችሁ። እሷ ይሄ ወሬ የሚወራው እሷ ባለችበት ነው ባርባራ የለ

ተጠራጠርኩት መውለዴን፣ ጎንበስ ብዬ ላየሁት በዚህ ነው የሚወጣው ልጅ። ቤት ታታቢ አርጎ ወይስ ላውራላቸው እን ተተበተበና፣ ስምንት ሺህ ሰው ነው የምንጠብቀው። ያኮ ነው ትልቁ። እናንተ ድክመታችሁ ያ ነው። ጋይስ ድክመታችሁን አያችሁ። ከኛ ወሬ ትጠብቃላችሁ እናንተ ግን የላችሁ። እንዴት ነው እኔ ለጥኒ ሰው ማወር ስታስቡት? ይሄ እኮ በጣም እኮ ትልቅ ትልቅ እነዚህ

ባርባራዬ ዛሬ በጣም ቢዚ ነበርኩኝ። ሚሞዬ እንዴት ነሽ? እኔም ቢዚ ነበርኩኝ። እንደ መራዊ ጋር ነው የነበርኩት። ሚሞን አገኘኋት መንገድ ላይ። አይ ከማርጌ ጋር ነበሩ። እሷ ወደ ሀገሯ ሄደች ትናንትና። ጠይቃው፣ እኔ ዛሬ ገብቼ ጠየኩት። ደስ አለኝ በጣም ደስ አለኝ ስላየሁት። ቀገኝ አጥፏቸው ሊመርሽ ነው አሉ ይህም አይነት ሀሜት ደግሞ ከስር ከስር ሰማን ዛሬ ከአንዳንድ ቦታ ባርባራሚ ስኛው ስለ ፋኒ ምን አለሽ? እንዴ ምደግ ምድረ ጋዜጠኛ ኧረ ተውኝ ተደፍራለች አልተደፍ ሻ ተሳስቼ ነው። እሽ ዝሆኔ ሰድባት እኳ ደ ይመጣ ነው ልንናገር ነው ወይ ምን አለ መሰላችሁ ከባድ ነው ጋይስ ከባድ ነው። ያው ቃልሽን ስጪ ስላላችሁ ነው። ባርባራ ጥያቄ ካለሽ መጠየቅ ትችያለሽ። ታንኪዩ። እንደው እውነት ለመናገር ይህ የሚደፈር ዕቃ አይደለም። የሚደፈር ፊት አለው በመጀመሪያ የሚታይ የሚደፈር ስሜታዊ ወሲባዊ ስሜት የሚቀሰቅስ ቁመናስ አለው መልክስ አለው ምኑስ ነው? ይህን ልጅ ይህንን ወጣት ልጅ ዛሬ 28 ዓመት ነው ብሏል። የዛሬ ሰባት ዓመት አንቺ ራስሽ እንደው ጥያቄ በጥያቄ የሆነብኝ አትበይኝና በምን ተጣልተው ነው? ግን አሁን የእውነት ለመናገር በምን ተጣልተው ነው? እኔ አላውቅም እንኳን የእሱን ወሲብ ይና አይደለም እንደው እልም ያለ የጠማው እንደው አይመለስበትም ይህንን ሰውዬ ሳህን ጉማሬውን ሲያይ አይመለስም። እንደየወንዶች የወንዶች ስሜት የሚቀሰጥ አለው የሚታይ ነገር ያው ከፍትፍቱ ፊቱ ይባላል እኮ። አሁን ግን ለምንድነው ወሬውን የማትነግሩን? ወይ ሚሊያሹ አይደለማ። ቆይ እንዴኛ ስንቶ ጫወትተንበታል እንዴ? እስ፣ እንደው የእውነት የወሲብ ክቡር ፍርድ ቤቱ ማለት ነው። ወደ አቢባ ሳይዞር መጀመሪያ ይሄዳል። ግን የወሲብ መቀስቀሻ ጉማሬው ፊት አለው የምትለው አንድ ፉ ጽፋለች። ሊያፈርተሽ ነው ምናምን ወሬኛ ወልዶ ወሬኛ ይሄ ጉማሬ የሚቀሰቅስ የለንም እያሉ ነው። ሁለት እየጻፉ ነው። አይ ወሲቤን ይቀሰቅሳል የምትሉ አንድ ጻፉ። አንቺ የሚቀሰቀስለታል ፎር ኢንተርቴይንመንት የሚባለው ግን ለምንድነው እኛ መተን ስንጠይቅ ተሳዳቢው ባለጌ የምታደርጉን? ምስክር እኮ ኪው ሊያ ተጠርታ እኮ ነው የመጣነው። ኪው ሊያ በድንበርም በአቅጣጫም በመስመርም አንግባባም፣ የምታውቁት ነገር ነው። እኔና እሷ ለፍርድ የምንፈላለግ ሰዎች ነን። አንድ ቀን እንኳን ወደኛ ዙር አንካችሁ ጉራሱ ብላ አታውቅም። እንደው ዝም ብላ ነው ለራሷው የምትከሸክሸው ብላ እኮ ነው የጠመደች ታዲያ እንዴ እኔ እሷ እየበላችን የወፈርኩ ብላ ምን አርጊያት። እኔ እንደምታዩ ሰንሲቲቭ፣ ብዙ ሎሆሬ ችኩል ሰው አደለውም። ባይዘዌ እኔ ፍራች አደለም ወይም ደግሞ ዩቱብ ላይ ሊያ ቤትም ሞዴሬተር ነኝ አልፋችሁ ከፍቱ ትቦለካለችን እነዚህ ገና ስለጣት ነው የሚያወሩት። አሁን እኮ ቀረ ስንት ነገር መጣ። አሁን እኮ በስልኩ ላይ ሆኗል። የዛሬ ስንት ዓመት ቱርክ ላይ የተደረገ ነገር ብርቅ ሆነባችሁ እንደ እኛ። እሱን ካረግነው ብርቅ አይደለም። ባርባራዬ ባይዘወይ ከኔ ጋ የነበሩትን ወንዶች ቆርጠው አውጥተዋቸው ነው ሺ ሚያናድደው አንቺ ረ ካረፋጋ ነው እኔ ከነጭ ጋር እንደዚህ በጣም በቃሽሚእኔ ግን ይሄኛውን ስለሱ ተዉትና፣ እኔ ሊያሾራል ያ አሾራረት ራሱ

ሰሜን ላይ ነው እንጂ ኦፕን ቢቻ አለ ኤፍካካ የሚባል ራቁት የምትዋኙበት ራቁን ለራሱ ሄዶ የፈለገ መሆን ይቻላል። እዛ ጋ አለ የትኛውም ሳበር ላይ ኢንጀርመኒ ኤፍካካ ብላችሁት ኦፕን ነው እና ሴቷም ራቁቷን የምትገባው ሀውስ ወንዱም በጣም ደስ የሚል ሀገር ነው የምንኖረው እኛ። ይህን ብቻ ያጥም ዝም ብሎ ብቻ ዳርዳሩ ነው የሚዞረው። አመት አንዴ ይሄዳል ኤፍካካ እንደስለት

ሚሞ እንደ ብልግና እኮ አይደለም ይሄ እኮ ኦፊሻል ቢዝነስ ኩን ስትመጪ፣ እንዲያውም ጋብዝሻለሁ። ሲውዘርላንድ በአመት የራቁት ሳይክል ነደት አለ። ኢንግላንድ ሮም ያለገረቻችሁ የሆነ የራቁት ወክ አለ። ጀርመን ደግሞ የራቁት ኤፍካ ከመዋኛ ቦታ አለ። ባርባራ ብሪክም ቢኮነስ የሚባል አለ። ራቁት ቤት አይደለም፣ ራቁት ቢች ነው የኔ ቆንጆ ነው

ሁለት መቶ ይግባ፣ አውራላችኋል። የምሬ ነው። ሙላአድ ገባልሽ። ጥያቄ ያለኝ የማን ፊት ያሳምናል? የጂጂ ፊት ያሳምናል ወይስ የፋኒ ፊትልሽ? እኛን ለቀጣትልስ እንዳያደርሰን ዝሆኔ ወይ ጎሬላው እያልሽ ዘንድሮ አድፍጧለን ሊከስ ተዘጋጅቷል። ዋና የታባቱ አግኝቶ እንደሚከስ ጎሬላው ነው። ጎሬላው፣ ጎሬላው ማ ፊት ለፊት የደነቀሹ ምንድን ነው? ጉሬል አይደለም እንዴ? አኔ ዞኔ ምን ቦጠፈን? ቱና ይዘሻታል። ባርባራ እኮ ታቃላችሁ፣ ስትነሳም ስትተኛም የሚያባንናት ስም ሆኗል። ይህ ነገር አንዴ ልስፈን፣ አንዴ ልስፈን። አይ ተይ፣ ተይ፣ ተይ። ሁለት መቶ ሺህ ይግባ በቃ ላውራላችሁ። ሁለት መቶ ሺህ ሙሉ ጋይስ ታብታብ አድርጉ። ሰምተን እኛ ምን ውጣው ልቅ እንበል ኩንታል ገደል ቱና ምን አባ ክንስና ነው አሁን። አንተማ ነው የሚደት እንደ አማራ ይቀራል የተንጠለጠለ ነገር። ግን አይ ቁም ነገር ግን እንደ ሴት ወይም እንደ እናት እናውራ፣ በጨዋ ደም በማለት ነው። ባርባራ የሆነ ነገር ልጠይቀሽ። እዚ ውስጥ ያላችሁት ሶስታችሁም እናቶች ናችሁ፣ ከኔ ጭምር አራታችንም እናት ነው። ወልደናል። ወሬውን ባልት ምናምን ሳይሆን ቁም ነገር እንድንነጋገር ፈልጋለሁ። ላይክ በዚህ ደረጃ የልጅሽ ባል ላይክ እንደዚህ አይነት ጥቃት ቢያደርስብሽ ሚዲያ ላይ ወጥተሽ እንደዚህ ብለሽ ታወር ታወራላችሁ ፐርሰናሊ እንደ ሴት እናውራው እስኪ እንደሴት እንነጋገርበት ቁም ነገር ጌታን ማለት ማስረጃውን እንፈልገዋለን ኪሊያ ባይዘዌ ግን እንደ እናት ቢያረግ እንኳን ቢሆን እንኳን ቢሳሳት እንኳን ሚዲያ ላይ በውስጥ በቤተሰብ ደረጃ ትጨርሻለሽ እንጂ ካሜራሽን ከፍተሽ ለዚህ ህዝብ ፐብሊክ ላይ ወጥተሽ ይሄ ልጅ ታዳጊ ነው የእሷን እድሜ ግማሽ አልኖረም እውነት እንነጋገር ከተባለ የልጆቿ አባት ነው። ምንም ያደርግ ሚዲያ ላይ ወታችሁ ታወራላችሁ። የልጆቻችሁ ባለቤት እንደዚያን አስነዋሪ ነገር ቢያደርግባችሁ ይሄ ለእናንተ ነው የምጠይቃችሁ። እኔ እኔ ፐርሰናሊ እኔ አላወራም። እኔ ልጆቼን በምንም ነገር መቀላቀል አልፈልግም። አይደለም በእንደዚህ መልኩ በምንም ነገር ልጆቼን ማምጣትም፣ መቀላቀልም፣ ማሳየትም፣ ምሳሌ ማድረግም አልፈልግም። የእኔን ነው የምናግራቸው ግን አንዳንድ ጊዜ ደግሞ የሚሰማሽ ካጣሽ ገባሽ። ሁላችንም አንድ አይነት አመለካከት ሊኖረን አይችል። የሚሰማሽ ካጣሽ በቃ ንዴትሽን በቃ የምታወጭበት ነገር ፈልገሽ ልታወሪ ትችያለሽ። በኋላ ላይ ግን ሪግሬት ልታደርጊ ትችያለሽ። ገባሽ? የኔን ነው የምነግራችሁ። ገባችሁ? ተናዳችሁ ልታወሩ ትችላላችሁ። ግን ሪግሬት ልታደርጉ ትችላላችሁ። ቢኮዝ የፋሚሊ ጉዳይ ግን አሁን ሳየው እሱ ነው መጀመሪያ ቪዲዮ የሰራው። ለካ ፋኒ ነው ትላንትና እናስሰዋ። ባይዘዌ ፋኒ ቪዲዮ የሰራበትን ሪዝን አውቀሽዋል? ግን አይደለም፣ አላወቅኩት። ለምን እሱ ተናግራው ነው ባይዘዌ፣ ፋኒን ተናግራው ነው ፋኒ ቪዲዮ የሰራው። እኔ በልጄ ባል ብዙ ነገር ደርሶብኛል ብላ ስትናገር ነው ወጥቶ መልስ የሰጠው። ባይዘው ዝም ብሎ አይደለም በዚህ በአሞራው በሚባለው ልጅ ምክንያት ማለት ነው። ደጋግማ ፋኒን አታክ ስታደርገው ነበር። በቪዲዮ ካየሽ ከተናገረች ስትናገር ከሰማችሁ፣ ስለ እውነት ከሆነ እንናገር ከተባለ በአሌና ጉዳይ መሀል ላይ ሆነን ማውራት ከፈለግን መሀል ላይ ሆነን ማውራት ከፈለግን ሊያሸው ያለችው ጂጂክ እያበው የልጇ የልጇ ባል እንኳን አልተናገራትም። አልሰደባዋላ የበናች ወይ በቱና አታድርጊ ማለት እና እንደዛ አላረገም ምናምን ብለው አስተያየት ሲሰጡ፣ ከዛ ምን አለች ብላ ተናዳም እሷም ነገሩ መጀመሪያ አሌክስም ስትመጪ በኋላ ላይ ግን እንደዛ አይነት ወሬ ሲመጣ ተሰድፍ ያለ እንዲህ ነኝ እንዲህ ነኝ ብላ መናገር ትጀምራለች። እውነት ለመናገር ከዛ በኋላ ግን የትላንትና የሰማሁት ነገር ግን በጣም ያስደነገጠኝ፣ እኔም የልጅ እናት ነኝ፣ ልጄ ትልቅ ናት። የልጄ ባል እንኳንና እንደዛ አይነት ቢያረገውን እንኳን ቤቱ ውጄ አዋርደዋለሁ፣ ሰድበዋለሁ፣ ሚስቱ ፊት ፊትን ቢሆን አዋርደዋለሁ ግን ሚዲያ ላይ መጥቼ ግን አልልም። በቃ በራሴ ማለት የሆነ ነገር የራሳችን ጫማ ውስጥ አድርገን ስንናገረው ነው ጥሩ። የልጄ ባል እንደዚያ ያደረገኝ የኔ ልጅ ቢሆን ምን አረገው ነበር ነው። አሁን ሰሞኑ የትንሿ ልጅ እያወራን ነበር አይደል? እኔ ልጄ ብትሆን አቅፌ ደግፌ መክሬ ነው ብለናል። ይሄም ደግሞ እሱን መምከር ወይ የሆነ እንጂ ሚዲያ ላይ በጣም የሚያስጠላው እድሜ ልክ የሚቀመጥ ነገር ነው በቃ ወይስ ለስጦታ ለጊፍት ለዩቱብ ተብሎ ነው የሚወራው። አይ ዶንት ኖ እኔ የሚዲያ ሰዎች በጣም እያስጠሉ ነው። ለምን እሱ ሰባት ዓመት ሙሉ ዝም አለ? እንግዲህ እኔ ደግሞ ጥያቄ የገባችው ለምን አሁን ወጥቶ መናገር አስፈለገው? የዚህን አይነት ስሜት ካለው ለምን አልተናገረም መጀመሪያውኑ? መልስ መስጠት ይችላል። ዩላይብ ቀሳቀሳል አይንቀሳቀስም። እሺ፣ እኔ ደግሞ ይህንን መልስሽን እኔ በመላምት ማለት ባላቅም በመላምት ስመልስ ፋኒ በሊቢያ የገባ ልጅ ነው እንደምናውቀው፣ ጀርመን ሀገር ላይ ወረቀት ለማግኘት በዚህ በክስ ደረጃ በፕሮሰስ እንደዚህ አይነት ነገር ላይ የመግባት አቅምም አልነበረውም። ተማሪ ነው፣ ገና ነው፣ በመንግስት እጅ ነው የራሱን ነገር ያገኘ ልጅ አይደለም። ስለዚህም የሚመጣው ፉክቻ የሚታገል አይመስለኝም። ዝም ብሎ ነው የሚያዳምጠው። የሰው ልጅ አንድ መስመር አንድ ስቴፕ እስኪሄድ ድረስ ምንም መልስ አይሰጥም። ብትጎጁ ብታወሪም፣ ያውም ጥገኝነት ጠይቀሽ ስደት፣ ገና ልጁ ነሽ፣ ቋንቋውን ሳታውቂ ምኑ ወረቀት ሳታገኝ ፍርድ ቤት ጣቢያ የሄድሽ ወይም ሚዲያ ላይ ወጥተሽ፣ እሷ ሚዲያ ላይ ወጥታ ስሟን ጠርቶ ቢናገር እንደምታውቂው ከሳለው እንዲያረጋለው የርጭ የምታስፈራራ ሰው ናት። ስለዚህም በዚህ ደረጃ ደፍሮ አይናገርም። አንደኛ ነገር የሄደበት አላማ አለው ተረድተሽኛል። የሄደበት ዓላማ አለ፣ አይናገርም። ነገሮችን ካስተካከለ መብትና ግዴታውን ካወቀ በኋላ ግን ወረቀቱን ከያዘ ልክ እሷ እንደምትጠይቀው በሕግ እሱን መጠየቅ እንደሚችል ሲያቅ ይሄ ጊዜ ደረሰ። የጊዜ ጉዳይ ነው የሚባለው ይሄ ነው። ይሄ ጊዜ ደረሰ። ሶ ተናገራት። ይሄ ልጅ ተዋልደዋል፣ ሁለት ወልደዋል፣ ሰባት ዓመት አብረው ኑሯል። ሰባት ዓመት ሲሰደብ ነበረ። ዝም ብሎ ነው የሚያዳምጠው፣ የራሱን ላይፍ ነው የሚኖረው። ለእሷ መልስ አይሰጣትም፣ ለእሷ አይናገራትም። ዛሬ ላይ ግን ቀኑ ደረሰ። በቃ ልክ እሱም የእሱ አይነት መብት አገኘ እዛ ሀገር ላይ። ስለዚህ ወጥቶ ተናገረ። ይሄ ስህተት ሊሆን አይችልም። ትክክል ከሆኑ ልጁ ይሄ ልጅ የተናገረው በነ ዴዚ እንትና አንስታ በነ ዴዚ ምክንያት አንስታ ዶዝ አደረገችው። ለምሳሌ ለምሳሌ ለምሳሌ ስትል ወጣና እስከ ዛሬ ድረስ ትግስት ነው ብሎ ተናገራት። ግን የቅድምኛው ያልሹ ይሻላል። በዚህ ደረጃ እኔ በዓለም ላይ እናቶች ቢሰበሰቡ ልጁን ሴት ልጁን እንዲሳዋርድ እንደው በቃ ጊንስ ቡ ለመጻፍ ያለባት ሴት ናት። እኔ አላየው ብዙ እናቶች እናቃለን እንድትሮጪ ከጓደኞች እንዳታንሲ